እዚጋ ደግሞ ምጥን ሽሮና በርበሪ ቡና እንዲሁም ደግሞ ዱቄት ለእናቷ የሚሆን ስጦታ ነው ማለት ነው። ያኛው ለራሷ ነው። ፍራሹ፣ ትራሱ፣ መፈረሻ፣ ልብሱ፣ ኮንፎርቱ፣ ብርድ ልብሱ ሁሉ ለእሷ ነው። እዚህ ጋር የምታዋቸው እነዚህ ብርድ ልብሶች ማለት ነው። እና ምን አለ መሰላችሁ አጠቃላይ ድምሩ 85300 ብር የፈጀ ነው ማለት ነው። 85300 ብር የፈጀ ነው። አስቤዛውን ላሳያችሁና አልባሳት ለህፃንም አለ አሳያችኋለሁ። እዚህ ጋር የምታው ጤፍ ነው፣ ጤፍ ነው፣ ቆንጆ ጤፍ 50 ኪሎ ጤፍ በ112 ብር ሂሳብ ገዝቼላታለሁ። ቆንጆ አሪፍ ጤፍ ነው፣ እኛም ለቤት እንጠቀመዋለን። ከዛ ኦመር ዘይት በ1650 ብር ሂሳብ ሁለት ገዛሁላት። ሱካር በ170 ብር ሂሳብ 4 ኪሎ ገዛሁላት መቶ ብር፣ በአንድ ሺ ሶስት መቶ ብር ሂሳብ ሶስት ኪሎ ገዛሁላት። ቴምር ብላኛለች። በሁለት መቶ ሰማንያ ብር ሂሳብ ስንት ገዛሁላት? ሶስት ገዛሁላት። አጃ ብላኛለች። አጃ ደግሞ በሁለት መቶ ሀምሳ ብር ሂሳብ ሰባት መቶ ሀምሳ ሶስት ኪሎ ገዛሁላት። አምስት ኪሎ በርበሬና ስምንት ኪሎ ሽሮ ነው ያለችኝ። ሽሮና በርበሬው ማሻላ ተባረክ ረህማን ቆንጆ ተደርጎ ተዘጋጅቶላታል። እንሻላ ያው ኮሜንት እፈልጋለሁኝ እኔ ምክንያቱም የተመቻችሁ ሁላችሁም ኮሜንት ጻፉልኝ፣ ለእኔ ብርታት ነው። የሚስተካከል ነገር ካለ ምናምን ማለት ነው እና ይሄ በርበሬ እና ሽሮ አምስት ኪሎ በርበሬ 4150 ብር በ830 ብር ሂሳብ ሲሆን በእርጥብና ደረቅ ቅመም የተዘጋጀ ነው። አሁን አንዳንዶች ምን ይመስላችኋል? በርበሬው ሁሉም ነገር አንድ ይመስላችኋል? ዋጋው እንደዛ የሚሸጡት ሌላ ናቸው። እኛ ደግሞ ገዝተን ለእናንተ በእጃችን መጥነን የምናዘጋጀው ስለሆነ እርጥብ ቅመም የብቻ አሁን። ይሄ ለምሳሌ ሁለት ኪሎ ምን አለው? ቀይ ሽንኩርት አለው፣ ከዛ ዝንጅብል አለው፣ ነጭ ሽንኩርት አለው፣ ጭን አዳም አለው፣ አዝማሪ አለው። በርጥቡ ተደልዞ እንደዚህ ፏ ተደርጎ የተዘጋጀ ምጥን የሆነ በርበሬ ነው። ሽሮ እዚጋ ደግሞ ነጭ ሽንኩርት ምን ያስፈልገዋል? ነጭ ሽንኩርት፣ ዝንጅብል፣ ጭን አዳም፣ አዝማሪኖ ሁሉ ተደርጎበት በርጥብ ቅመም ከተዘጋጀ ከደረቀ በኋላ መጨረሻ ላይ ደረቁ ቅመም ይደረግበታል ማለት ነው። ያው ለእናንተ ግልጽ ለማድረግ ነው እንጂ ሴቱኑ የሚጠፋው አለ ብዬ አላስብም። ብቻ ማሻላ ተባርክማን። በጣም በጣም በጣም የሚያምር ፏ ያለ በርበሪና ሽሮ ተዘጋጅቷል። ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ያው ኮንፎርቱን እንደነገርኳችሁ ብርድ ልብሱ 3700 ብር ኮምፎርቱ ደግሞ 2700 ብር ለሜትር ከ50 አልጋ የሚሆን ነው። ለ5 ዓመት ሴት ልጅ የሚሆን ደግሞ ባለታይትና የምታምር ቀሚስ ያው ቀለል ባለ ነው ያለችኝ። ይሄ አገረኛ ነው፣ ዋጋውም 2500 ብር ነው። እነዚህ የራሱ በጣም ጨምረዋል፣ በጣም ነው የጨመሩት፣ ሀቂቃ ማለት ነው። እና 2500 ብር ይሄን ገዛውላት። ከዛ የእናት የቃሉ መቀነት ብላኛለች፣ የዚህ ዋጋ ደግሞ 500 ብር ነው። ከዛ ምን አለችኝ? ለእናቷ የሚሆን ሺፎን ብላኛለች ሽፎን ደግሞ የገዛሁላት 1600 ብር። ቆንጂዬ የምታምር ምጥን ያለች ሽፎን ሻርፕ ደግሞ እዚህ ጋር እንደምትዋት ከለሯ እጅግ በጣም የምታምር ወላሂ ነው የምላችሁ ስታምር ስታምር ስታምር። ማሻላ ተባርክ ፈርጧ ምናምን ምናምን የገዛሁላት ደግሞ። በነገራችን ላይ እነዚህ አሁን ከዚህ በኋላ የምንገዛቸው 1000 ብር ነው። እኔ የገዛሁት ደግሞ 9 ከ50 ነው ማለት ነው። በጣም ጨምሯል። አሁን እነዚህ ጭማሪ ሆነዋል እላችኋለሁኝ። በጣም በጣም የሚያምር ማሻላ የሆነ ሻርፕ ነው። ፈርጡ ምናምን እዚህ አካባቢ ያለው ነገር ያምራል ማሻላ። ከዛ ደግሞ ይሄ የጸጉር ማሰሪያ ነው የእናት የጸጉር ማሰሪያ፣ ከሻርፕ በታች የሚለብሷት ናት። አራት መዓዘኗ ማለት ነው። ዋጋ 150 ብር ነው። እንግዲህ ለዛሬ ያስኩላችሁ የዚች እህቴ 85000 ብሬ ፈጄ የቤት አስቤዛ አልባሳት እነዚህን ይመስላሉ። ከወደዳችኋቸው ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱን። ሀባይ ቢዚ ጋር እንደምታዩት ሜትር ከ50 በ20 ቲክነስ ኤክስትራ ቦንድ ፍራሽ አላት ዋጋው 12800 ብር ነው። ያው ሁልጊዜም በዚህ ሳምንት በተለይ ይህ ፍራሽ እየሰራሁት ነው። ቲክነሱ 20 ነው። ስፋቱ ደግሞ ሜትር ከ50 በ20 ቲክነስ የሆነ ነው ማለት ነው። ለሜትር ከ50 አልጋ የሚሆን ነው። ከዛ ዚጋ ደግሞ እንደምታዩት ዘጠኝ ትራስ አለ። የዚህ ዋጋ ደግሞ በ300 ብር ሂሳብ ዘጠኙን ገዛሁላት ማለት ነው። እዚህ ጋ ደግሞ ሶስት ምን አለ ኢትዮፎም ሰባ በ አስራ ሁለት አንደኛው ማለት ነው። የዚህ ዋጋ ደግሞ በ2200 ብር ሂሳብ ስንት ይሆናል? 6600 ብር ይሆናል ማለት ነው። ይህን ይመስላል። ድዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ ማዘዝ ለምትፈልጉ እዘዙ ማለት ነው። ስለዚህ ስለ ቱርክ ምንጣፍ ባለፈው ኮሜንት ላይ ለጠየቅሽኝ ሄቴ ሶስት በአራት አለው ማለት ነው። ግን አስራ ሰባት ሺህ ነው። እንደዛ ነው አለ ደንበኛ። ያንስ ጠይቀው ለምን እኔ እስከ ዛሬ ገዝቼው ስለማላቅ፣ እማቀው ሁለት በሶስት ሁለት በአራት እንደገና ደግሞ ሁለት ከስልሳ ናት ምናምን አለች። ደግሞ ትንሽ እሷን ነው ማቀው። ዙሮ ይሄ ሁለት በአራቱ ትዝጋ ታጥፎ ነው በጣም ትልቅ ነው። ዋጋውም ደግሞ ሰባት ሺህ ነው። ይሄ ያኛው ደግሞ ሶስት በአራት የሚባለው ከዚህ በላይ ትልቁ አለኝ። እስከ አስራ ስድስት አስራ አምስት ሺህ ነው እኔ ጋ እንኳ የለም አለኝ ማለት ነው። እና ይሄ ነው ስስነቱ ምናምን እንደዚሁ አንድ አይነት ነው። እንደዚ አንድ አይነት ከሆነ ያንን መግዛት ለምን አስፈለጋችሁ? ሶስት በአራት ተቆራጩን ወፍራሙን መግዛት አይሻልም እንዴ? ማለት የቱርክ ምንጣፍ ጥሩ ነው ግን በጣም በዛበት ያን ያክል ብዬ ነው። እና ጀማ እዚህ ጋር እንደምታዩት ዘጠኝ ትራስ ልብስ በአራት መቶ ሀምሳ ብር ሂሳብ ሶስት ትራስ ማነው ሶስት ተኪያ ደግሞ ከነ ልብሱ ነው ተኪያው ዋጋው አንድ ሺህ ሁለት መቶ ሀምሳ ብር ነው። ሶስት የፍራሽ ልብስ አለ። ሶስቱንም አልበሻቸዋሉ አሉ እዚህ ጋር እንደምታዩቸው ሶስቶቹም የተለበሱ ናቸው። ዋጋቸው በአንድ ሺ አምስት መቶ አስራ ሁለት ብር ሂሳብ ነው ማለት ነው። እና ትራስም ፍራሽም ነው ያዘዘች ማለት ነው። ፍራሹ ኢትዮፎን በ2200 ብር ሂሳብ 6600 ብርና 9 ትራስ ደግሞ በ300 ብር ሂሳብ ነው የገዛሁላት ማለት ነው። ከዛ ምን ብላኛለች? አንድ ኮምፎርት ብላኛለች 2700 ብር ና እዚጋ ደግሞ አንድ ደግሞ ቱሩላብ ብርድ ልብስ ብላኛለች 3700 ብር ገዝችላታለሁ ማለት ነው። ከዛ ይሄንን መጋረጃ በሰሞኑ ተንታ አጅባር የላኩት እቃ አይታችሁ ከሆነ ወይም ደግሞ የተንታው እቃ አይታችሁ ከሆነ በቀይና በዶቃ ከለር ወይም ደግሞ ሰማያዊ ከለር አሳይቻችኋለሁ። ዋጋው ሶስት ሺ ብር ነው። መጋረጃነቱ ግን ለፍርንች ዶር የሚሆን አሪፍ መጋረጃ ነው። ማለት ኖርማል መጋረጃ እስከ 13 እና 12 ሺህ ብር አሰርታችሁ እስከ 17 ማሰርታችሁ ይሄ እንደ ማስተራረፊያ ቢኖራችሁ ራሱ የማይጠላ ቆንጆ የሆነ መጋረጃ ነው። እስከ መጨረሻው ድረስ አብራችሁ ይቆዩ፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቱርክ ምንጣፍ እዚህ ጋር ያነጠፍኩት የራሷ ነው። ሁለት በአራት ትልቁ ማለት ነው። እኔ እንግዲህ ማቃው ሁለት በአራት ትልቁ ይሄንን ነው አለ ሌላም ደግሞ በሌላ በዚህ ግን ሁለት በሶስት እና ሁለት ማን ነው፣ ሶስት በሁለት ነው የሚባልም ደግሞ አለ፣ በጣም ትንሿ ማለት ነው። እና ይሄ ትልቁ ነው። አጥፍው አሉ እዚህ ጋር ይሄ ፍራሽ ያለበት አሁን ታጥፎ ነው። ያው ብሉ ብላክ ከለር ነው፣ ለእናንተ ከለሩን ለማሳየት ነው። ዋጋው 7000 ብር ነው ማለት ነው። እና ላይክ ሰብስክራይብ ያረጋችሁ አበረታቱኝ። እዘዙ። ሌሎቻችሁ ማዘዝ ለምትፈልጉ በ967177194 ወይም ደግሞ በ0923107415 ይሄም የኔ ስልክ ቁጥር ነው ማለት ነው። እንሻላ በፈለጋችሁ ታገኙኛላችሁ ማለት ነው። ሰላም አለይኩም ሃዋይ ቤ ሰላሙ አለይኩም፣ በድጋሜ ዛሬ የምለቅላችሁ የሁለት እህቶችን አስቤዛ እና እቃ ነው። የዚች እህቴ ደግሞ አርባ አራት ሺ ስድስት መቶ ሀምሳ ብር የፈጀ ነው። አወለን አስቤዛውን ላሳያችሁ። እዚህ ጋር ሶስት ኪሎ ቡና ሶስት ኪሎ ቡና ገዝቼ እላታለሁ። በነገራችን ላይ ያዘዘችኝ ይሄንን ዕቃ ብቻ ነበረ ግን ትርፍ ብር ሲኖራት ምናረኩላት አረኩላት፣ ቡናም ገዛሁላት፣ ሱካር ገዛሁላት፣ ዘይት ገዛሁላት። እህቴ የምትመጣው በቅርብ ነው፣ በዚህ ሳምንት ትመጣለች እንሻላ ቡና በ1300 ብር ሂሳብ 3 ኪሎ ገዛሁላት፣ 1900 ብር ይሆናል ማለት ነው፣ 3900 ብር ይሆናል ማለት ነው በ1300 ብር ሂሳብ። ሱካር ደግሞ 850 በ170 ብር ሂሳብ እና ኦመር ዘይት ደግሞ 1650 ብር ገዛሁላት። ሱካሩ 5 ኪሎ ነው ማለት ነው፣ ዘይቱ ደግሞ 5 ሊትር ነው ኦመር ዘይት ቡናው ደግሞ ሶስት ኪሎ ነው። ይሄን ወደ ጎን ካደረግን በኋላ በቀዋ ዙሪያ ደግሞ ስናዋራ እንግዲህ እነዚህን ይመስላሉ። ሌላ የተበረካከተ የተንዛዛ ነገር የለም። አርባ አራት ሺ ስድስት መቶ ሀምሳ ብር የፈጀ ነው ብያችኋለሁኝ። የጥበብ ረከቦት የጥበብ ረከቦት ሁለት ሺ ሰባት መቶ ብር፣ ሺ አራት መቶ ብር የጥበብ ስኒ ያደለ ሰባት መቶ ብር ደግሞ ጥበብ ስኒ ከዛም የዳቦ ማብኪያ ክዳን ያለው 300 ብር፣ 400 ብር የፓስታ ማጥለያ 50 ቁጥር ትልቁ ትሪ ብላኛለች። ትልቁ ትሪ ዋጋው ደግሞ 550 ብር ነው ማለት ነው። ከዛ ምን አለ እዚህ ጋር መጥበሻ 26 ቁጥር 700 ብር። እዚህ ጋር ማንከሽከሻ 150 ብር፣ የእንጀራ 450። እዚህ ጋር ደግሞ በጣም የምታምር ማሻላ የሆነች ባለ 3 እቺ ካርቶኗ ማለት ነው፣ 2350 ብር ቆንጆዬ፣ የወጥ ሳህን ገዝቼላታለሁ እንዴት እንደምታምር አጠይቁኝ። ወላሂ በጣም ከለሯ ታምራለች። ማሻላ ያው ትንሽ ይሄ እኛ እንትን የምንለው ስለሚላጥ ነው እንጂ እቃነቱ ማሻላ የሆነ ነው ማለት ነው። እዚህ ጋር እንደምታዩት ባለ 3ቱን ገዝቼላታለሁ ማለት ነው። ከዛ ኳሊቲ ማረቢያ 2250 ብር፣ ባለ ሶስት ይሄ የወጥ ማቅረቢያ ነው። በጣም ቆንጆ የሆነ እቃ ነው ማሻላት ጠቃሚ ነው ቤታችን ላይ ይሄ ቢኖር ወሳኝ ነው እና ግማሽ የሾርባ ማክ አንድ ሺ ሀምሳ ብር ግማሽ የሻይ ብርጭቆ የገዛሁላት ማን ነው፣ ዘጠኝ መቶ ሀምሳ አይደለ አራት ሰባ አምስት ስምንት መቶ ብር ደግሞ፣ የሻይ በራድ ሁለት ሊትር ሁለት ሺ አምስት መቶ ብር ትልቁ የወጥ መያዣ ማዕደን ከዛ ሁለት ሴኔጋል ብረት ድስት አለ 2600 ብር እና 2400 ብር 2600 ብር ትልቁ 3 ዶሮ ይሄ ደግሞ ሶስት ዶሮ ይባላል 3 ዶሮ አይሰራም በቃ አንድ ዶሮ ነው የሚሰራው እዚህ ጋር ደግሞ አንድ ዶሮ የሚባለው ሴኔጋል ይህም ይሄም አንድ ዶሮ ይሰራል ብዬ እኔ አልመክርም ግን በቃ እንደ አጠቃቀማችሁ ሽንኩርቱ ይሰራል ማለት ነው 2600 ብር እና 2400 ብር ማለት ነው አርባ አራ ቁጥር ብረድስት 12000 ብር፣ በወፍራሙ 500 ብር ጭልፋ፣ 400 ብር ደግሞ ያሻሮ መቁያ ለሽሮ ምናምን መቁያ የሚሆን ትልቁ ብረምጣድ እንግዲህ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱ። እንሻላ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።